ሹርት ላይ የምላስ ብቻ በጣም ከባድ ነው። ታችን እንደዚህ እያለች ነው ያለች። ስልክ ቁጥሩ እና ስልክ ቁጥር እናስገባላቸዋለን። የእህታዎቻችን መከራና ስቃይ እንደቀጠለ ነው። እቺ በምስሉ ላይ የምትመለከቷት እህታችን አሰሪቿ አምጥተው ቢሮ ጥሏታል። ያው ከራሷ ጋር አይደለችም የምታወራው፣ ሌላ ሌላ ነገር ነው። እንኳን እሷ ሌሎችን ምዛ ያሉትን እየረበሸች ነው። እንቅልፍ እንደሌላት እየተናገሩ ነው። አሰላም አሌይኩም ወረህመቱላሁ በረካቱ ድና የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምንቆያችሁ። ከኔጋ ሁሉ ሰላም ነው አልሐምዱሊላ። እንደተለመደው እንግዲህ ትብብራችሁን ፈልጌ ወደ እናንተ መጥቻለሁ እቺ ልጅ እንግዲህ ሙሉ አድራሻዋን መናገር አትፈልግም ያው ምን እንደምትል ቪዲዮ ላይ መግቢያ ሰምታችኋል አይታችሁ ትረዳላችሁ ብዬ አስባለሁ ብቻ ከራሷ ጋር አይደለችም እና አሰሪዎቿ ነው አምጥተው ቢሮ የጣሏት ቢሮዎች ደግሞ ትኩረት አላደረጓትም በስ አይተው ዝም ብሏታል ማለት ነው እዛ እና እንቅልፍ የሚባል ነገር የላትም ቀንም ማታም። እንደዚሁ እንዳፈጠጠች እንደዚህ የሆነች ነው። አድራ ምት ብለው እያሉ ነው ጓደኞቹ። አዛጋ ያሉ እህቶቻችን እና ቤተሰብ የምታውቁ፣ እንዲሁም ደግሞ ቢሮዎች እዛ ያለችበት ወይም ወደ ሀገር እንዲያሳፍሯላት እንዲያሳፍሯት ወይም ደግሞ ሕክምና እንዲያደርጉላት ደግሞ ቪዲዮ ሼር እናድርገው። ምክንያቱም እኛ ስንተባበር ነው እነሱ የሚንቀሳቀሱት እንጂ ዝም ካል ናቸው። ለምን እዛ አትሞቱም? ቢሮዎቹ ዴንታ የላቸውም። ለሰው የሚባል ነገር እዝነት የሚባል ነገር የለም። ይሆንላቸው እነሱ የሚፈልጉት ገንዘባቸውን ብቻ ነው። ለምን እናንተ ፍርድ የሚያትበሉም ተከየሉ እዚህ ጋ ልጅቷ ምን በቅ እንዲቆማ እየሰገደች ነው። እና ቪዲዮን ሼር አድርጉት። የልጅቷም የራሷ ስልክ አለ ስልክ ቁጥር እንዲሁም እዚያ ጋር ያሉ እህቶቻችን ስልካቸውን አስቀምጧሉ። እስኪ የሚሉትን ነገር ደግሞ ቪዲዮ ከራሳቸው አንደበት ላሰማችሁና ልምጣ። እየረበሸች ነው ብቻ እንደምንም አርጋችሁ ስሙ። እየረበሸችም ቢሆን መልእክት ታስተላልፏሉ እዚያ ጋር ያሉ እህቶቻችን እስኪ ቪዲዮ እንዳሰማችሁና መለሳለሁ። ሰላም ሰላም ውድን የተከበራችሁ ኢትዮጵያውያን ወደሽ ናቸው። ይህች በምስሉ ላይ የምትመለከቱት እህታችን በሳውዲ አረቢያ እርዳ ሪያድ ላይ ትገኛለች እና ያለችው መክተብ ነው፣ ሳማስኮ ይባላል መክተቡ እራሱ አንስታለች። ምን እንዳደረጓት አላቅም። ከስራ ቦታ ከጂዳ ትራንስፈር መታ ሳማስኮ መክተብ ነው ያለችው ማለት ነው። እና መክተብ ደግሞ ምንም ቢሮዎቹ ምንም መፍት ያልሰጧትን መታዋጊያት ምንም ያደረጉላት ነገር የለም ማለት ነው። እንቀልፍ የሚባል አላየችም። እንኳን እሷ እኛ ራሱ አልተኛንም ማለት ነው። ለሊቱ ሙሉ እየጮኸች እያለቀሰች ነው ያለችው። እና ሳውዲ አረቢያ የምትገኙት ወንድሞቻችን እባካችሁ እህታችንን አግዟ። ስልክ ቁጥሯን እዚህ እናስቀምጥላቸዋለን። የራሷ ስልክ ቁጥር አለ እና አግኝታችሁ ይታዋሩ

ቤተሰብ ያስተላለፉትን መልእክት ተመልከታቸዋል። ልጅቷ በዚህ ሁኔታ ላይ ትገኛለች። አላ ሶፋን ወተላ ሙሉ አፍያዋን የስጣት ስልክ ቁጥር ለምትፈልጉ የእሷ ስልክ ቁጥርና እዛ ያሉ ልጆች ስልክ ቁጥር አስቀምጧሉ። የእሷ ስልክ 0539641786 ነው። የእነሱም ደግሞ በታች በኩል ያለው 0534345724 የሚለው ነው። በዚህ ስልክ ደውላችሁ ቤተሰብ የሆናቸ ያላችሁ የአካባቢ ልጆች ሆናችሁ ምናልባት እናንተን ካገኘች እናንተን ካወራች ልትረጋጋ ወይም ወደ ቀልቧ ልትመለስ ትችላለች እና እባካችሁ ይህን ቪዲዮ ሼር አድርጋችሁ እንዲሁም ለቤተሰቦቿ እንዲሁም ደግሞ ለሚመለከተው አካል በተለይ በተለይ ደግሞ ኤምባሲ እንዲደርስ እዚህ ጋር አሁን እነሱ እስከምት ሞት ድረስ ራሱ አይለቋትም ገባችሁ እዛ ቢሮ ውስጥ የሚሰሩ ሰዎች በጣም ጨካኞች ናቸው በብዙ እህቶቻችን ተመልክተናቸዋል ብዙ እህቶቻችን ሲያሰቃዩ ነው የምንመለከታቸው እና የሚመለከተው አካል ጋር ደርሶ እች ልጅ ካለችበት ነገር እንድትድን ሰላም እንድትሆን ምን እንደሆነች ቀርቦ የሚጠይቃት ሰው ሊኖር ይገባል። ኤምባሲም ቢሆን እንዲሁም ቤተሰቦቹም። የሆነችውን አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው። ያው ስራ ላይ ነበረች፣ ሴትዮ አምጥታ ጥላት እዚህ ሄደች ነው ያሉት። ስለዚህ የምትታመምባቸው ነው ምን እንዳደረጓት ራሱ ወላሁ አለም አላህ ይወቀው እንጂ እኛ አናውቀውም። ያው የስደት ነገር የስደት ህይወት ይኸው ነው። አፊያሽን ይመልስልሽ። ያ ራቢ አላህ ወላሂ፣ እኔ እንጃ በስደት የሆነ ነገር ሲገጥም፣ በተለይ ደግሞ እናንተ ራሳችሁን አይነት ማትቆጣጠሩት አይነት እንደዚህ አይነት በሽታ ውስጥ ስትጥቁ በጣም ከባድ ነው። ምክንያቱም ዘጋ ቤተሰብ የለም፣ ወዳጅ የለም፣ ዘመድ የለም። ሰብሰብ አድርጎ ይዛችሁ ወደ ህክምና ቅራት የሚቀራባችሁ ሰው የለም። በቃ እናንተ ጉልበት ሲኖራችሁ መስራት ስትችሉ ብቻ ነው እነሱ ጋ መቀመጥ የምትችሉት። መስራት ሳትችሉ ግን እነሱ ጋ መቀመጥ አለያው አትችሉም። በሽተኛ ስትሆኑ ግን አውጠው ነው እንደዚህ የሚወረውሯችሁ። አውጥተው ነው እንደዚህ የሚጥሏችሁ። አያችሁ በቃ የስደት ህይወት እንደዚህ ነው። ስደት ማለት ከባድ ስቃይ ነው። ወላሂ ዝም ብለን እኛ በቃ ያኔ ከአፍያችን አፍያ ሲኖረን ብቻ ነው የምንሰራው። አፍያ ከሌለን እንደዚህ ነው። ለዛ ነው እኔ እዛ እያላችሁ ብሉ፣ እራሳችሁን ጠብቁ የምላችሁ በምክንያት ነው። ያለ ምክንያት አይደለም። በቃ ጉልበት ሲኖረን አፍያ ሲኖረን ብቻ ነው እነሱ የሚፈልጉን። ከሌለንስ ልክ እንደዚች ልጅ አውጥተው ይጥሉናል። በቃ ይሄው ነው ህይወታችን። የስደት መጨረሻው ይሄ ነው። አላህ ስብሃነወተዓላ እሷንም አፊያ ያድርጋት እኛንም በሰላም እንደወጣን በሰላም ሀገራችንን ይመልሰን እና እባካችሁ ሁሌም እንደማስቸግራችሁ ሼር እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። እኛ እርስ በርሳችን እንደዚህ አድርገን ቪዲዮ የሚሰራም ከሆነ ሼር ማድረግም ከሆነ ካልደረስን እርስ በርሳችን ማለት ነው ስደተኞች፣ እኛ እርስ በርሳችን ካልተጋገዝን ማንም ሰው ለእኛ አያግዘንም። በተለይ በተለይ ለስደተኛ ወላይን ምላች ማንም ሰው እኛን ዞር ብሎ የሚያየን የለም እና እርሰ በራሳችን እንደጋገፍ ስንወጥቅም እርሰ በራሳችን እንደዚህ አይነት ነገርም ሲገጥመን ደግሞ ሰዎች እንዲደርሱልን ለነዛ ሰዎች እንዲደርሱላቸው ሼር በማድረግ ቪዲዮ በመስራት የሚመለከተው አካል እንዲደርስ አድርጉ። የቢሮውን ጉዳይ ታቁታላችሁ፣ የምታቁት ታቁታላችሁ። እኔ ለእናንተ ምን ነገር አይጠበቅብኝም። ቢሮ እቺ ልጅ ራሱ ቼክ አላደረጓትም ብለው መግቢያ ላይ ሰምታችኋል። መቱ መጡ አዩዋት፣ በቃ ዝምን ያሏት ተከየሉ። አሁን እዚህ ጋር እንዴት እንደምትሆን ሱብሓንላ። እየጮኸች ነው፣ አላሁ አክበር አላሁ አክበር እያለች ነው። በቃ እዚሁ መስገድ ጀመረች ማለት ነው፣ እንዲህ እየሆነች እና ከባድ ሁኔታ ላይ ነው ያለችው። እና ንቃዋራሱን ራሱን እዛ ነው የከፈቷት መሰለኝ። ንቃቤን ወሰዳችሁብኝ ንቃቤን ገለጥሽኝ እንትን እንዳትኝ እያለች ለምንድን ነው የምትቀርጭኝ? ምን ልታረጊ ነው ቪዲዮ የምታረጊኝ ብላ እየጮኸች ነበር። እና ያው በመጨረሻ ሲያቀጣት ዝም ብላ መስገድ ጀመረች ማለት ነው። ይሄ ራሱ አንድ የዲን ጥንካሬ እንዳላት ያሳያል። አላህ ስብሐነ ወተዓላ አፍያሽን ይመልስልሽ የእኔ እናት። አላህ ስብሐነ ወተዓላ ሙሉ አፍያዋን እንዲሰጣት እናንተም ዱዓ አድርጉላት ሙስሊሞች በዱዓ የሌላ እምነት ተከታዮች ደግሞ በምታምኑት በምታደርጉት ጸሎት አድርጉላት ና እና የስደት ህይወት ይህን ይመስላልላችሁ ነው። ራሳችሁን ጠብቁ። እህታችንንም አላህ አፊያ እንዲያደርጋት እንዲሁም ከቤተሰቦቿ ጋር ደግሞ እንድትገናኝ ድዋ እያደረጋችሁ ቪዲዮ ሼር አድርጉ። ለአላህ ብላችሁ ሁሌ ማስቸግራችኋለሁ፣ አቃለሁ፣ ግን ደግሞ አንዳችን የሰራ ነው መልካም ስራ፣ አንደኛ አጅር ልናገኝበት እንችላለን፣ ሁለተኛ ደግሞ ያንን ሰው ቢያንስ እኛ ሰበብ አድርገን ቪዲዮ በሰራን ሼር ባደረግን ቁጥር ከቤተሰቦቹ ሰበብ ሁነን ልናገናኘው እንችላለን። እንዲሁም ደግሞ ካለበት ጭንቅ ካለበት ፈተና በእኛ ምክንያት አላህ ሰበብ እኛን አድርጎለት ሊወጣ ይችላልና ሰበቡን እናድርስ ልላችሁ ነው። ጀዛችሁን አላህ ይክፈላችሁ። እችንም እህታችን ደግሞ ካለችበት ሁኔታ እንድትወጣ አፍያ እንዲሰጣት ደግሞ ሰበብ እናድርስ ለማለት ነው። ጀዛኩሙላህ ከይር። የዛሬ ቆይታ ይህን ይመስል ነበረ በሌላ ጊዜ ደግሞ በሌላ ነገር ተመልሰን እስከምንገናኝ በያላችሁበት ሰላም ሆኖልኝ የልጆቷንም አፍያዋን ጥሩ ደረጃ ደርሳ ወደ እናንተ እሺ፣ የመመጣ አላህ ያደርገኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ